በመረጃ ማገልገል፣ በመረጃ መውጣት መግባት፣ በእግዚአብሔር ሕዝብ ላይ መቀለድ ነገ ላይ ትልቅ ዋጋ ያስከፍላል። የእግዚአብሔር ሕዝብ እንዲያጨበጭብ ማገልገልም ትልቅ ቅጣት ያስከተልብናል። ማንን ነው የምንጠብቀው? ከማን ነው ምስጋናን የምንጠብቀው? ሰው ስላጨበጭብ አይሆንም። ምክንያቱም ሁሉም ሯጭ እኩል እንደማያሸንፍ እኛም እኩል መንገዱን ስለማንጨርስ እርሱ እንዲከፍለን ዘንድ ዋጋችንን ከእርሱ ዘንድ ታምነን? ለእርሱ ክብር ስንል እንሩጥ። አሁን ላይ ተደበላልቀናል። ምክንያቱም ክርስቶስ ወደሚጠለው በብሉይ ኪዳን ውስጥ እንደሚታዩ ነገሮች ሆንናል። እንደዚህ ካልሆነ ቤተክርስቲያን አደጋ ላይ ናት፣ አገልጋዮችም አደጋ ላይ ናቸው። ራሳችሁን መፈተሽ አለባችሁ። እንደ ተራ ነገር ማየት ይብቃን። የምን ላይ ተን ካላወቅን አገልግሎቶቻችን አደጋ ላይ ነው ያለው። ቅርብ ወራጆች ነን። እንወርዳለን፣ እንወርቃለን ሰላም፣ የተወደዳችሁ ዊድ ክንግዲ ሚዲያ ቤተሰቦች እንደምን አላችሁ? ዛሬም ሁሌም እንደተለመደው በሰዓታችን ከፊታችሁ መጥቻለሁ። ከዚህ ቀደም በተለቀቁ ቪዲዮዎች እንደተባረካችሁበት እርግጠኛ ነኝ። እንዲሁም ደግሞ እንዲህ አይነት ቪዲዮዎች ይጠቅማችኋል ለምትሉ ወዳጆቻችሁ እንድትልኩ፣ ሰብስክራይብ እንድታስደርጉ፣ ቤተሰብ እንድትኑ ሞር ደግሞ ከስር ባለው ስልክ ቁጥር በመደወል ኮንታክት እንድታደርጉን አስተያየቶቻችሁን እንድትነግሩን የሚጨመር የሚቀነስ ነገር ካለ እንድታሳውቁን እንላለን። ምክራችሁን እንዲሁም ደግሞ የእናንተን አስተያየታችሁን እንፈልጋለን፣ እንጠብቃለን። ከዚህም በተረፈ ስለ ኪንግደምዩስ ሚሽን ሚኒስትሪ ማወቅ የምትፈልጉትን ነገር ሁሉ ጠይቁን፣ እንነግራችኋለን። በስራዎቻቸው እንድትሳተፉበት እንጋብዛለን። እግዚአብሔር አምላክ ይባርካችሁ። ዛሬም አንድን ታሪክ አይተን ከታሪኩ ጋር የሚሄደውን ክፍል እናያለን። መጽሐፍ ቅዱስን አንድ ሊቅ የራሱን ስራ በአንድ መድረክ ላይ ያቀርባል። በዛ መድረክ ላይ በቀረበበት መድረክ ላይ ብዙ ጠቢባን የተባሉ ብዙ ደግሞ የጥበብ ስራዎችን የሚያቀርቡ ሰዎች፣ አንጋፋ አንጋፋ የሚባሉ ከሱ በፊት የነበሩ ሰዎች የቀረቡበት የታደሙበት መድረክ ነው። በዛ መድረክ ላይ የራሳቸውን ስራ ያቀረቡ በኋላ ሰዎች ተሰብስበው ፕሮግራሙ አልቆ እየወጡ የአንዱም ሰው አስተያየት አልደረሳቸውም ነበር። ለካስ የሚያውቃቸው የቅርብ ዘመዳቸው የሆነ ሰውዬ እዛ ፕሮግራም ውስጥ ነበር የታደመበት ፕሮግራም ውስጥ ከዚ ፕሮግራም ውስጥ ልክ እየወጡ እያሉ ሮጦ መጥተው ልቅ እንዴት ኖት? ሰላም ኖት ወይ ብሎ ሰላምተን ከተለዋወጠ በኋላ ዛሬ አሪፍ አቅርባቸው፣ ጥሩ እውቀት ሸምተናል፣ ጥሩ ነገር አግኝተናል የሚለውን ነገር ከምስጋና ጋር አንድ ላይ ያቀርባል። ሊቁም እጅጉን ተናደዱ። እንዴት እንዴት የኔን ተውኔት እንደዚህ በዚህ ልክ ልረዳ ቻለ? የሚለው በጣም ተናደዱ። ሰውዬ ደግሞ ይባስ ብሎ ከኪሱ አውጥቶ መቶ ብር ሸለማቸው። ብሩን ተቀበሉና እጅጉን ተናዱ። ምንም ሳይሉ ቀጠሉ። ቆይ ብሩ አነሰ? እንዴት ለምን ተናደዱ? ምንም አልስ እኮ አልሰጡኝም ብሎ አሉ። አይ ያናደደኝማ ያሳዘነኝ በአንተ መመስገኔ ነው ብለው አረፉ ከዚህ አንድ ነገር ነው ያለን እሳቸውን ማን እንዲያመሰግንና ማን ደግሞ ጥሩ ነው እንዲል የሚፈልጉት ሰው እዛ ውስጥ አለ ብዙ እሳቸው ሙያ ተመሳሳይ ሙያ ያላቸው ጥበብ ያላቸው የጥበብ ስራ የሚያቀርቡ ብዙ አዋቂዎች ያሉበት መድረክ ነው ግን ሆኖ እያለ አንድ ዘመዳቸው ተነስተው እንዲ እንዲ ብሎ ስለ ነገራቸው በማመስገን ስለስራቸው በማመስገን በጣም እንደ ተረዳ ተናገሩ በመናገሩ በጣም እጅጉን የተናደዱት ምክንያቱም ማን እንዲያመሰግን ማን ደግሞ እንዲቀበላቸው ማን ደግሞ እንዲያመሰግናቸው ይጠብቁ ነበር። ምክንያቱም በእውቀት ከሳቸው እጅጉን የሚበልጡ አሉ፣ እኩል የሚሆኑ አሉ፣ ከሳቸውም የሚያንሱ አሉ። ይህ ነገር ደግሞ ማን ጋር ተቀባይነት እንዳለና ማን መቶ እንካሬጅ እንዲያደርግ እንደሚጠበቅም ኤክስፔክት እንደሚደረግ የሚታወቅ ነገር ነው። እናንተም ብትሆኑ በስራዎቻችሁ ስራዎቻችሁ ለየትኛው እስታፍ እንደሚሆን ስራዎቻችሁ ለየትኛው ሰው እንዲሆን፣ ለማን እንዲሆን፣ ለማን እንዲደርስ እንደምትፈልጉ የሚታወቁት ነገር ነው። ያ የሚጠብቁት ሰው አንድን ነገር ብል ደስታችሁ ወደር የለው። እኛንም ልቅ ያጋጠማቸው ነበር። እንዴት አንተ ልታመሰግነኝ ቻልክ? በማለት እኔን ያሳዘነኝ ሌሎች ዝም ብሎ እያሉ በአንተ መመስገኔ ነው ብሎ ሄዶ በጣም የሚያስከፋ በጣም ደግሞ ልብን የሚሰበር የሚያወርድ ነገር ነው። ከአንድ የጥበብ ስራ አቀርባሉ ከሚል ሰው ከአንድ ትልቅ ነገር ይዤ ቀርብ ያለው ከሚል ሰው አንድም ከሱ የሚቀድም አንድ እርምጃ የሚቀድም ከሱ ተመሳሳይ ስራ ያለው ከሱ ተመሳሳይ ጥበብ ያለው ሰው የመቶ እስካለመሰገን ድረስ ምስጋናው ያለ ቦታው ያለ ስፍራው ስለሆነ ምንም አያረካም። ለዚህም ነው ያሳዘነኝ ባንተ መመስገኔ ነው። እዚህ ምድር ላይ በምንኖርበት ኑሮ በእያንዳንዱ ቀን እያንዳንዳችን በየታሌንቶቻችን እንሰራለን፣ እንሮጣለን። ያ ታሌንት ደግሞ እሱ ታሌንት ማን ጋ እንዲደርስ ማን እኛን አክሰፕት እንዲያደርገን ማን ደግሞ ኮምፕሌን እንዲያደርገን እንፈልጋለን። ምክንያቱም በትክክለኛ ሰው ኮምፕሌን እስከተደረገን ድረስ፣ ትክክለኛው ሰው እስካአመሰገንን ድረስ፣ ትክክለኛው ሰው እስካበረታተን ድረስ የመቀጠላችን ዋስትና በሱ የተገደበ ይሆናል። ለምን መሰላችሁ? እሱ ያውቃላ በዛ መንገድ አልፏል፣ ስለዚያ ጉዳይ ያውቃል። ለዚህም ነው እኛ ልክ ያሳዘነኝ ባንተ መመስገኔ ነው በማለት ዘመዳቸውን ወደኋላ የመለሱት። እኛም ብንሆን እኛ የምንጠብቃቸውን ነገሮች እናውቃለን። አገልጋይ በአገልግሎት ስፍራ፣ እንዲሁም ደግሞ አንድ ሊቃውንት በሚሰራበት ስፍራ እንዲሁም በሚቆምበት መድረክ ሁሉ የንነገር ይፈልጋል ከቀደመው ላይ መማርን ከቀደመው ላይ አስተያየት መቀበልን ከቀደመው ላይ ምክር መውሰድን ይፈልጋል። ይህ ደግሞ ለነገ ህይወቱ እጅጉን ዋስትና ያለበት ጉዳይ ስለሆነ እኛም እያንዳንዱን ነገሮችን በምናይበትና በምናስቀጥልበት ጊዜ በምንሰራበት ስራዎች ሁሉ የቀደሙንን እንጋብዛለን። የቀደሙን ሰዎች የሆነ ነገር እንድሉን እንፈልጋለን። ያኔ ፌሽታ በፌሽታ እንሆናለን። እዚህ ምድር ላይ እኛ ክርስቲያኖች አንድ ነገር ማወቅ አለብን በአገልግሎት ስፍራ ሁላችንም የምናውቀው ነገር ነው። አሁን ላይ ለማን ቅድሚያ እየተሰጠ ነው? ከማን ላይ ኤንካሬጅመንት እየተፈለገ ነው? ከማን ላይ አስተያየት እየተፈለገ ነው ሲባል ሰው አገልጋዩ ከሕዝቡ በሚፈልግበት ዘመን ላይ ደርስናል። መጽሐፍ ቅዱስ ሲናገር የእምነታችንንም ራስና ፈጻሚውን እርሱን ኢየሱስ ክርስቶስን ተመልክትን፣ የምንሮጠውን ሩጫ በትዕግስት እንሩጥ ስል የዕብራውያን ጸሐፊ ይናገራል። እዚህ ላይ እንዲያመሰግነን የምንፈልገው ወይም እኛ ለማን እንደምንሰራ ሲያሳየን መጀመሪያ ሩጫውን የዚህን ምድር ሩጫ ሮጦ የጨረሰው ኢየሱስ ክርስቶስ አለ። በአብ ቀኝ ተቀምጦ ሽልማትን ይዞ ሊሸልመን የሚጠብቀን አለ። አንድ አገልጋይ እዚህ ምድር ላይ የሚያገለግለው ተከታይ ስላለ ሳይሆን፣ እንዲሁም ደግሞ ጉባኤው ስለተመቸ ሳይሆን፣ የጉባኤ ብዛት ስላለ ሳይሆን፣ ኢየሱስ ክርስቶስን ተመልክቶ ነው፣ መስቀሉን ተመልክቶ መሆን አለበት። ምክንያቱም ኢየሱስ ክርስቶስ እዚህ ምድር ላይ ሲመላለስ በየወንጌላቱን ተጽፎ እንደሚገኙ ሁሉ እንዲህ ብሎ ለሰዎች ልትታዩ ዘንድ የትኛውንም ስራ አትስሩ ይላል። በማቴዎስ ወንጌል ምዕራፍ 6 ቁጥር አንድ ላይ እንደሚናገረው ለሰዎች ልትታዩ የሚለውን ነገር እናያለን። እንዲሁም ደግሞ ሌላኛውን ምን ላል መሰላችሁ በከተማ መሃል እየተዘዋወራችሁ ሰዎች እንዲያያችሁ እንዲያከብራችሁ አትፈልጉ ሲል ደግሞ አክሎ ይናገራል። ማርቆስና ማቴዎስ ይህንን ጽሑፍ ሲጽፉ ኢየሱስ ክርስቶስ የመከራቸውን አንስተው የጻፉበትና እንዲሁም ደግሞ ለምክር ለእያንዳንዱ አገልጋይ እንዲሁም ለእያንዳንዱ ክርስቲያን፣ ለእያንዳንዱ መሪና ለተመሪው ጭምር ያውሱት ምክር ነው። ከዚህ ምክር ውስጥ የምንረዳው ነገር እኛ እዚህ ምድር ላይ የምንሮጠውን ውጫ ሁሉ አንድ የሚመዝንልን አምላካችን አለ አንድ የሚመዝንልን ጌታችን አለ። ምክንያቱም ነገ ላይ የሚሸልመን አካል አለ። ለዛ ብለን ነው እንጂ የምንሮጠው ሩጫችን ሰዎች ደስ እንድሰኙበትና ሰዎች የእኛን ሩጫ ባላንስ እንዲያደርጉ ሚጀር እንዲያደርጉ ፈልገን አይደለም። ለዛ ከሆነማ እጅጉን ተሳስተናል። ለምን ብላችሁ ነው የምትሮጡት? በማን ነው መመስገን የምትፈልጉት? መመስገን ያለብን በክርስቶስ ነው። መመስገን ያለብን በሸላሚው አካል ነው። ምክንያቱም እያንዳንዱ እንዲህ የስራው ይከፈል ዘንድ ዋጋዬ ከኔ ጋር ነው ብሎ እንዲተናገረው ሁሉ ዋጋችንን ከሱ እጅ ልንቀበል እንጂ የምንሮጠው አንድ አካል ብራቮ ስላልን አይደለም። እንዲሁም በምድራዊ አካል መመስገን፣ በምድራዊ አካል መጠላት ለአንድ አማኝ ፈጽሞ ለሩጫው እንዲሁም ደግሞ ለስራው ምስክር ሊሆን የሚገባ ነገር አይደለም። ወዳጆቼ አገልግሎታችን ምን እንደሚመስል በውጭዎቻችን ምን እንደሚመስል ማየትና መፈተሽ አለብን። ነገ የሚከፍለን አካል፣ ነገ በማን መመስገን እንዳለብን ማወቅ አለብን። ይህንን ካለየን፣ ይህንን ለይተን ካላወቅን፣ አገልግሎቶቻችን አደጋ ላይ ነው ያለው። ቅርብ ወራጆች ነን፣ እንወርዳለን፣ እንወርቃለን። እዛ እንዳትወርዱ፣ እንዳትወርቁ አገልግሎቶቻችሁን ማየት ያለባችሁ መሮጥ ያለባችሁ ሩጫችሁ ባላንስ ማድረግ ያለባችሁ ሩጫችሁን ደግሞ ማስቀጠል ያለባችሁ ከላይ ከሚከፍለው አካል ዘንድ አንጻር መሆን አለባችሁ። ተቁላሲያ ሰዎች እንዲህ የሚል መልእክት ጽፎላቸው ነበር ጳውሎስ የምታገለግሉት ክርስቶስ ኢየሱስን ነው ስል ተናግሯል። ወደ ግራም ወደ ቀኝም እንዳያዩ ወደፊትም ወደኋላም ኋላም እንዳይመለሱ ወደፊትም ደግሞ እንዳይመኩበትና እንዲሁም ሰዎቹን ተስፋ እንዳያደረጉት ሲፈልግ የሚያገለግሉት ይሄ የደረሰባቸው መከራ፣ ስደት እንዲሁም እስራ ክርስቶስን ሊያገለግሉ በሄዱበት ጎዳና እንደሆነ ይናገራቸዋል። ዘንድሮስ እኛም እኮ የምናገለግለው ልክ እንዲህ ቆላሲያስ ሰዎች ክርስቶስ ኢየሱስን ነው። ታዲያ ክርስቶስ ኢየሱስን እያገለገልን ማንን ነው የምንጠብቀው? ከማን ነው ምስጋናን የምንጠብቀው። ሰው ስላጨበጨበ አይሆንም። ምክንያቱም አገልግሎት ክርስቶስን እንጂ እኛን አይደለም። ቤተክርስቲያንን ስናስተዳድር ህዝቡ ስለታዘዘን ብቻ እንዳይሆን ክርስቶስን የምናገለግል መሆኑን አውቀን እንምራቸው። እንዲሁም ደግሞ ስንዘመር ህዝቡ አብሮን ስለዘመረ አይሆን፣ ህዝቡ መዝሙሩን ስለወደደ አይደለም። ከክርስቶስ አንድን መልእክት ወስደን ለህዝቡ እንደምናስተላልፍ አውቀን፣ ክርስቶስ በደሙ የዋጃቸውን ህዝቦች ከነገረ ከቋንቋ፣ ከብሔር የዋጃቸውን ከቀለም የዋጃቸውን እነዚህን ክቡር ህዝብ የሚመጥን ትክክለኛውን መልእክት እናስተላልፍ። አሁን ላይ ተደበላልቀናል። ምክንያቱም ክርስቶስ ወደሚጠለው በብሉይ ኪዳን ውስጥ እንደሚታዩ ነገሮች ሆንናል። አንድ የወንጌል አማኝ ይህንን መልእክት የሚያደምጥ እንን ነገር ማስተዋል አለበት። የማደርገው ክንውን መጽሐፍ ቅዱሳዊ ነው አይደለም የሚለውን ለይቶ ማወቅ ይኖርበታል። ምክንያቱም ይህንን ለይትን ካልተጓዘን እኛ የምንጓዘው ከአገር ወደ አገር አይደለም። እኛ ህይወታችን ክርስቶስ ነው፣ የምንጓዘውም አዲስቷን ኢየሩሳሌምን ልንረከብ ነው። መመስገንም ያለብን እዛ አገራችን ሰማይ ነው እያል ዘምረናል፣ አገራችን ሰማይ ነው እያል ሰብክናል፣ አገራችን ሰማይ ነው እያል አንብበናል። ምክንያቱም አንድ ሰው ባነበበው ይጠየቃል፣ በሰበከውም ይጠየቃል፣ ባወቀው ይጠየቃል። ምክንያቱም የሰማውን ያወቀውን ያነበበውን በዛ በራሱ እንደሚጠየቅ መጽሐፍ ቅዱስ አስረግጦ ይናገራል ስለዚህ ከትልሽ እስከ ትልቅ ከሊቅ እስከ ረቂቅ ይህን ነገር ሊያውቅ ይገባል ምክንያቱም እዚህ ምድር ላይ ሺ ዓመት አንኖረም የምንኖረው ለተወሰኑ ዓመታት በምንኖርበት ፍሬያማ አገልግሎትን አገልግለን ትክክለኛውን መልእክት አስተላልፈን እንዲሁም ደግሞ ለህዝቡ የሚመጥነውን ከአምላክ ዘንድ የሆነውን ህዝቡን ወደ አምላካቸው የሚያቀርበውን መልእክት እናምጣ። እንደዚህ ካልሆነ ቤተ ክርስቲያን አደጋ ላይ ናት፣ አገልጋዮችም አደጋ ላይ ናቸው። ራሳችሁን መፈተሽ አለባችሁ። እንደ ተራ ነገር ማየት ይብቀን። ምክንያቱም በክርስቶስ መመስገን አለብን። አንተ እኮ ብርቱ አገልጋይ ነህ፣ አንተ እኔ ያረፍኩብህ አገልጋይ ነህ፣ ልቤ ያረፈብህ አገልጋይ ነህ መባል አባቶቻችን እና አባታ ዋንደሩ እና አባጎሌ ጎሌ እንደሁም ደግሞ እና አባባ ኬዳሙ የሚባሉ አገልጋዮቻችን ድሮ ታውቃላችሁ። የወንጌል አባቶቻችን የክርስቶስ እግር ሆኖ የክርስቶስ አይን ሆኖ የክርስቶስ ጆሮ ሆኖ ነው በዚህ ምድር ላይ እየተመላለሱ ክርስቶስ ብኖር የሚሰራው ነው። እኛ የልቡን ትርታ እንጂ መኖር ያለብን የማንንም ሐሳብ እያስተጋበን መናገር የለብንም። ባላንስ ሊሆነን የሚገባው አንዱ መጽሐፍ ቅዱሳችን ነው፣ እንዲሁም ደግሞ ኮንታክት ማድረግ ያለብን ከአንዱ ከክርስቶስ ጋር በመረጃ ማገልገል በመረጃ መውጣት መግባት፣ እንዲሁም ደግሞ በእግዚአብሔር ሕዝብ ላይ መቀለድ ነገ ላይ ትልቅ ዋጋ ያስከፍላል። የእግዚአብሔር ሕዝብ እንዲያጨበጭብ ማገልገልም ትልቅ ቅጣት ያስከትልብናል። የእግዚአብሔር ሕዝብ እንዲያጨበጭብ ሳይሆን እግዚአብሔር ራሱ እንዲቀበለን የእግዚአብሔርን ፈቃድ እናገልግል፣ ከፈቃዱ ውጪ አንውጣ። ሙሴን ታስተውሱታላችሁ ሙሴ አንድ ጊዜ የእስራኤልን ሕዝብ ይዞ በሚወጣበት ሰዓት ሙሴን እኔ ያንን ሁሉ ሰልፈን አሳልፈ ሰጥቻለሁ ውጣ ብሎት እግዚአብሔር ያዘዋል። እኔ ግን አልወጣም የሚለውን ነገር አስከትሎ ይናገራል። ሙሴ ግን እንዴ ነበር ያለው? አንተ ካልወጣ እኛ አንወጣም የሚለውን ነበር የሚለውን ቃል ነበር መልስ ነበር የሰጠው። እኛስ ዛሬ እንዴት ነን? ራሳችንን ማፈተሽ አለብን። እግዚአብሔር የምደሰትበትን አብሮን የወጣበትን መድረክ ነው የምንወጣው። የምንወጣው ስራዎቻችንን ስንሰራስ ከእግዚአብሔር አኳያ ነው የምናየው፣ ከእግዚአብሔር አንጻር ነው የምናየው፣ ወይስ እንደተመቸን ነው የምናደርገው? ሰው እንዲያመሰግንን እንዲያጨበጭብልን ነው የምንሮጠው፣ ወይስ እግዚአብሔር እንዲያጨበጭብልን? ለእያንዳንዳችን እንደየ ስራችን ይከፍለን ዘንድ ዋጋው ከራሱ ዘንድ ስለሆነ ያንን ዋጋ ያንን አክልል እንንቀበል፣ እንሮጥ። ሁሉም ሯጭ እኩል እንደማያሸንፍ እኛም እኩል መንገዱን ስለማንጨርስ እርሱ እንዲከፍለን ዘንድ ዋጋችንን ከእርሱ ዘንድ ታምነን ለእርሱ ክብር ስንል እንሩጥ። እግዚአብሔር ያልከበረበት ጋር አንገኝ። እግዚአብሔር የሚነቅፍብን ነገር ትተን ከስፍራችን አንውረት። ስፍራችንን ደግሞ አንልቀቅ። የእግዚአብሔርን ሕዝብ በእግዚአብሔር ሕዝብ ላይ አንቀልት። የእግዚአብሔርን ሕዝብ ደግሞ አናጭበርበር። እግዚአብሔር ለርስቱ የለየው ሕዝብ ነውና ስለዚህ እግዚአብሔር ደግሞ ይጠይቀናል። የእኔ መልእክት ያስተላለፍኩላችሁ የእግዚአብሔርን መንግስት በእግዚአብሔር መንግስት ትክክለኛውን መንገድ መርጣችሁ እንድትሮጡና የእግዚአብሔርን ክቡር ህዝብ እንድታከብሩ እንድትፈሯቸውም፣ በስርዓት እንድታገለግሏቸውም ዘንድ ነው። ይህ የወንድማማችነት ምክር እንጂ ወይም የአጸፋ እንዲሁም ደግሞ የመፈረጃ ስፍራ ወይም መድረክ አይደለም። ምክንያቱም ሁላችንንም የሚበይነን መጽሐፍ ቅዱስ ነው። ከቃሉ አንጻር እንመራ፣ ህዝባችንን እናክብር፣ እንዲሁም ደግሞ ያልበቁትን ለጴጥሮስ ኢየሱስ ክርስቶስ ሰጥ ገልገልን እንድግልገል ጠቦቱን እንድጠቦት ብሎ እንዳለው እንዲሁም በእኛ ህዝባችን በክርስቲያን ህዝባችን ውስጥ ያሉትን ሰዎች እንደየክፍሎቻቸው እናገልግል፣ እንመገባቸው፣ ለክርስቶስ ቀን እናብቃቸው። ሙሽራይቱን ልትቀበል እንደምትጠባበቀው ሙሽራ ቤተ ክርስቲያንን ለክርስቶስ እናብቃ። እግዚአብሔር በነገር ሁሉ ይባርካችሁ። ተከናወኑ እንደሚታገለግሉ የሚታገለግሉት ክርስቶስ ደግሞ ያክብራችሁ፣ እድሜያችሁን ዘመናችሁን ፍሬያማ ያደርግላችሁ። እወዳችኋለሁ።